እንጂ ክርስቶስ ራሱ ያ ነብይ ቢሆን ክርስቶስ ነህን ሲሉት አይ አይደለም ሲል በቃ አንተ ነብዩም አይደለህም ብሎ ማለፍ ይችሉ ነበር። ነገር ግን ክርስቶስና ነብዩ የተለያዩ አካላት እንደሆኑ ይታወቃል። እንዲሁም ደግሞ the one who is to come በሚል መጻፍ ይመስለኛል። አሁን ያው ስላዘጋጀውበት ለዚህ ነው እንትን አልኳችሁ በሚል መጻፉ እንደዚህ። አንድ ስኮላር ከኢየሱስ በፊት ይኖሩ የነበሩ እንደዚህ ኮምራን ኮሚኒቲዎች፣ እንደዚህ አይነት ኮሚኒቲዎች መሲሁና ነብዩ የተለያዩ አካላት እንደሆኑ ያምኑ እንደነበረ ማስረጃዎች አሉ። ያው ከክርስትና ፊት ማለት ነው። መሲሁና ነብዩ አሁን አንድ ናቸው ይላሉ ክርስቲያኖች። ነገር ግን ማስረጃዎች እንደዛ አያሳዩም። መሲሁ ራሱን የቻለ ነው። ነብዩ ራሱን የቻለ ነው። ስለዚህ መሲሁ ኢየሱስ ከሆነ ነብዩ ማን ነው የሚል ጥያቄ ነው የጠየቀው ብሮ። መልሱም የሚሆነው ነብዩ ዘዳግም 18 ላይ የተጠቀሰው ነው። ነብዩ ብሎ የጠበቁት ማን ነው? የሚለውን ስናይ ዘዳግም 18 ምዕራፍ 18 ቁጥር 15 እስከ 18 ያለው ማለት ነው። ይሄ በብዙ የቤተክርስቲያን አባቶች የታመነ ሁሉንም ማብራሪያ ሁሉንም ማለት በሚቻል ደረጃ ዝም ብላችሁ ዘላችሁ ሄዳችሁ ማንበብ አዲሱ መደበኛ ትርጉም በሉት። ያው እኔ ስላልተዘጋጀው ነው አሁን ልከፍትላችሁ እንትን ያላልኩት የትኛውንም በቃ አይ ጋራንቲዩ የትኛውንም ኮሜንተሪ ሄዳችሁ እዩ። መሲሁ ይመጣል የተባለው የትኛው ነው? የምትሉ ከሆነ ስለ መሲህ የተነገረውን ትንቢት ይነግሯቸዋል። ኤልያስ ደግሞ ሚልኪያስ አራት አምስት ላይ ኤልያስን እልካለሁ ብሏል። ስለዚህ ነብዩ እያሉ የሚጠብቁት ማንን ነው? የምትሉ ከሆነ ዘዳግም አስራ ስምንት ጋር ብቻ ነው የሚሄዱት። ዘዳግም አስራ ስምንት ላይ ሙሴን የሚመስል ነብይ እልክላቸዋለሁ ብሏል እግዚአብሔር። ስለዚህ ያ ነብይ ነህ ወይ ብለው ነው እየጠየቁ ያሉት። ስለዚህ አሁን ይመጣል የተባለው ነብይ ማን ነው ከኢየሱስ የተለየ በዘዳግም 18 ሙሴን ይመስላል የተባለ ነብይ ነው እየተጠበቀ ያለው። መልሱ ይሄ ነው። ያ ነብይ የት የተነገረ ነው ከተባለ ዘዳግም 18 ላይ። ስለዚህ ወደ ቀጣዩ ጥያቄ ይብሮ እንዲሄድ እንጋብዛለን ማለት ነው። ወደ ዘዳግም 18 ምን ሄድ ከሆነ ወደዛ እንሄዳለን ማለት ነው። ሁሉንም ኮሜንተሪ ነው የምላቸው፣ ሁሉንም ኮሜንተሪ ማለት ይቻላል። እዚህ ጋር ነብዩ ነህን የተባለው የትኛው ነብይ ነው ለሚለው ወደ ዘዳግም ምዕራፍ 18 ቁጥር 15 ነው የሚከፍቱላችሁ የትኛውማ ከዛ ፊት ያሉ ማስረጃዎችም አሉ። መሲሁና ኢየሱስ እንትን ክርስቶስ እንደሚ መሲሁና ነብዩ እንደሚለያዩ ማለት ነው። ስለዚህ ዘዳግም ወደ 18 መሄዳችን ይመስለኛል። የብሮ ራስ እንትን በለው ፕሮግራም አሁን እንግዲህ መልሳችን ነው ያ ነብዩ የተባለው ማን ነው? ዘዳግም 18 ላይ ይመጣል የተባለው ነው ማሩ እሱ ጥያቄ ብቻ እንዲመለስ አልነበረም። ምናልባት ወይ ስላልተዘጋጀበት ከሚለው አንጻር ካልሆነ በስተቀር ማሂር በኮመንታሪዎች ላይ የምትለው ነገር ካለ ቅድሚያ እሱ ቢል ይሻላል። ኢንሻላህ ማሄር ክፈትና ማሩ ያለውን ማሩ ያለውን ነው ደግሞ ስ ማሩ ያለው ኮመንታሪዎች ላይ ሲጻፍ ማለት ነው። አንደኛ ሁለት ነገር ነግሮናል ማሩ የመጀመሪያው እነዛ ሰዎች መሲሁና ኢየሱስ ማለት መሲሁና ነቢዩ የተለያዩ እንደሆኑ ነው የሚያምኑት እነዛ ሰዎች ሁለተኛ ያ ይመጣል የተባለው ነቢይ የተባለው ማን ነው ማን ነው ይመጣል የተባለው ነቢይ ዘዳግም 18 ላይ የተተነበየለት ነቢይ ነው ይህን ኮመንተሪዎች ላይ ያስቀምጣሉ ለምሳሌ እዚህ ጋር ብትመለከቱ እሺ ቆይ እንዴ ካሜራ ልጥርገው እሺ አሁን ይታያል በትክክል አዎ። እና ዌድሴን ኮመንታሪ ላይ ስትመለከቱ ዘ ፕሮፌት ሪፈር እያደረገ ያለው ፕሮፌት ቱ ዘ ፕሮፌት ፕሪዲኬትድ ባይ ሞሰስ፣ በሙሴ የተተነበየለትን ነብይ ነው። ዲትሮኖሚ አስራ ስምንት አስራ አምስት ላይ በሙሴ የተተነበየለት ነብይ ነው አለ። ከዛስ ዊች ዘ ፒፕል ሂር

ካሜራ አታጥፉበት እና አፓረንትሊ ላይ አፓረንትሊ ዚስ ጁስ ዲድ ናት ኢኳል ፕሮፌት ዊዝ መሲ መሲሁን ከፕሮፌቱ ጋር እኩል አያደርጉትም ነበር እነዚህ አይሁዳውያን ለምን ምክንያቱም ቱ ዲፍረንት ፒፕል ነበር ሁለት የተለያዩ ሰዎች ነበሩ እነዚህ መሲሁ ሌላ ነው ከዛ ደግሞ ያ ይመጣል የተባለው ነብይ ሌላ ነው አንድ ላይ አድርጓቸው አያውቁም ሁለት የተለያዩ ምንድን ናቸው ሰዎች ናቸው ብለው ነው የሚያምኑት ሰዎችን ለመጨመር ነው ብሮ ቀጥል። እሺ ኢንሻላ እንግዲህ ዘዳግም አስራ ስምንት ላይ የተጠቀሰውን ጥቅስ ነው። እንግዲህ አሁን ነቢዩ ማነው የተባለው ነቢይ? ያው ትልቁ ላይ ነኝ አይደለ ማሂር። እኔ የሚታይኝ ትልቁ ላይ እንዳልሆነ ኤኒዌይስ ልቀጥለሽ ዘዳግም 18 ከቁጥር 15 እስከ 18 ድረስ ያለው አምላክ እግዚአብሔር በኮሪብ ስብ ማነው ስብሰባ ተደርጎ በነበረበት ቀን እንዳልሞት የአምላኬንም የእግዚአብሔርን ድምጽ ደግሞ አልስማ ይህችን ታላቅ እሳት ደግሞ አላይ ብለህ እንደለመንከው ሁሉ አምላክ እግዚአብሔር ካንተ መካከል ከወንድሞችህ እንደ እኔ ያለ ነብይ ያስነሳልሃል። እንደማን ያለ ነብይ እንደ እኔ ያለ ነብይ ያለ እሱም ታደምጣለህ አለ። ከዚህ አሁን እግዚአብሔርም አለኝ የተናገርኩት መልካም ነው አለ። ከዛ ቁጥር አስራ ስምንት ላይ ከወንድሞቻቸው መካከል አለ። አሁን እንደ እኔ ያለ ነብይ እያለ የሚናገረው እንደ ሙሴ ያለ ነው። እንደ ሙሴ ያለ ነብይ ነው እየተባለ ያለውና ከወንድሞቻቸው መካከል እንዳንተ ያለ ነብይ አስንሳላቸዋለሁ አለ አለ ቃሌንም ባፉ አረጋለው ያዘዝኩትንም ቃል ሁሉ ይነግራቸዋል። በስሜም የሚናገረውን ቃሌን የማይሰማውን ሰው እኔ በቀልለታለሁ እያለ የሚናገረውን ነገር ግን ይናገር ዘንድ ያላዘዝኩትን በስሜ በድፍረት የሚናገረውን ወይም በሌላ አማልክት ስም የሚናገረውን እያለ ይቀጥላል። ኤኒወይስ ዋናው ፖይንታችን ከ15 ከ18 ያለው ነው። ትልቁ ፖይንት ደግሞ ያለው 18 ላይ ያለችው አጠቅስ ነች። ከወንድሞቻቸው መካከል የተባለው የእስራኤላውያን ወንድሞች እነማን ናቸው የሚለው ነው ጥያቄው። ስለዚህ አሁን እሱን ማሩ መሄድበት ይሆናል። በኋላ ላይ እኔ አሁን በዋነኝነት ወይ ማሄር ወይ ማሩ ትሄዱበት አላቸው። ወንድሞች የተባሉት ማን እንደሆነ እንደ አንተ ያለ ነብይ፣ ያለ እንደ አንተ ያለ ነብይ እንደማ እንደ ሙሴ ያለ ነብይ ማለት ነው። እንደ ሙሴ ያለ ነብይ ከወንድሞቻቸው መካከል አሳሳላቸዋል አለ። ቃሌንም ባፉ አደርጋለው ያዘዝኩትንም ቃል ሁሉ ይነግራቸዋል እያለ ይተናገረዋል እና አሁን እንደ ሙሴ ያለ ነብይ ለመሆኑ ኢየሱስ ነው ብሎ የሚናገሩ ቆን ሐዋርያት ሥራ ላይ የተጠቀሰ ጥቅስ አለና ሐዋርያት ሥራ ላይ ሙሴ እንደሆነ ያው ሐዋርያት ሥራ ምዕራፍ 3 ቁጥር 22 ላይ ሙሴም ለአባቶች ጌታ አምላክ እኔን እንዳስነሳኝ ነብይ ከወንድሞቻችሁ ያስነሳላችኋል፣ የሚነግራችሁ ሁሉ እሱን ስሙት እያለ ያንም ነብይ የማትሰሙና የማትሰማው ነፍስ ሁሉ ከአዛብ ተለይታ ትጠፋለች አለ ይላል። አሁን ጥያቄው ይሄ ብቻ ሳይሆን ተመሳሳይ ሁኔታ ሐዋርያ 10 ምዕራፍ 7 ቁጥር 37 ላይ የሰው ለእስራኤል ልጆች እግዚአብሔር ከወንድሞቻቸው እንደኔ ያለ ነብይ ያሰሳላችኋል እሱንም ስሙት ያላቸው ሙሴ ነው እያለ እንደ ሙሴ ያለ የተባለው ለኢየሱስ አድርገው ቁጭ ያደረጉበትን ሁኔታ ነው የምናየው፣ which is wrong ነው፣ ስህተት ነው። ለማን ነው ይሄ ነገር ከተባለ ለሙሴ ማነው? ለኢየሱስ እንዳልሆነ የመጀመሪያውን መልስ ምትነስጥ ማለት ነው፣ ለዚህ ለሐዋርያ ስራ ጸሐፊ ማለት ነው። የመጀመሪያው እንደ ሙሴ ያለ ነቢይ ከዚያ ወዲህ በእስራኤል እንዳልተነሳ መጽሐፉ ይናገራል። እንደ ሙሴ ያለ ነቢይ ከዚያ ወዲህ ምን አለ መሰላችሁ? የታለ ዲትሮኖሚ 34 ያለ ነቢይ ከዚያ ወዲህ ነው የተነሳው። እሱ በኋላ የምናየ ሆ መካከል እንደ አንተ ያለ ነቢይ ያስነሳላቸዋለሁ ብሎ ከተናገረ በኋላ ቃሌንም በአፉ አደርጋለሁ አለ። የቱ ጋር ነው ኢየሱስ ቃሉ በአፉ የተደረገለት ነው? ጥያቄ ስለ ነቢዩ መሐመድ ሲሆን እንዴት ነው የሚሆነው? እናያለን። ያዘዝኩትንም ቃል ሁሉ ይነግራቸዋል አለ። ያዘዝኩትንም ቃል ሁሉ ይነግራቸዋል። አሁን ይሄ ይናገራል የተባለው ለኢየሱስ ከሆነ ስህተት ሊመጣ ነው። ሁሉንም ይናገራል እያለ እየነገረን ነው መጽሐፉ። ለምሳሌ የት ንሂድ መሰላችሁ? አንድ ጥቅስ ላይ ብቻ ትኩረት ላድርግና ከዚያ አንድ ሰው ይገባል፣ በመሃል ማለት ነው እንሻላ